የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። በመኖሪያ ቤት ማስታወቂያ የሰራው ባንክ አጭበርብሮናል ሲሉ ባለ አክሲዮኖች አስታወቁ። በኬንያና ኢትዮጵያ አዋሳኝ ከባድ የተኩስ ልውጥ መደረጉ ተሰማም። የጌታቸው ረዳ ፓርቲ በፌዴራል መንግሥት ማዘኑን ገለጸ። አቶ ታዬ ደንደአ ሶስት አዳዲስ ተደራራቢ የወንጀል ክሶች ተከፈተባቸውም። የተከዜዘብ አዳዲስ ሰልጣኞች በማይካድራ መመረቃቸውን ገለጸም።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 በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማንነታቸው ባልታወቁ ታጣቂዎች ተገድሏል ሲል ፖሊስ አስታውቋል። ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር የአካባቢ ነዋሪዎች ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ የተኩስ ልውውጥ እንደነበር ገልጸዋል። ለቦታው በቅርብ ርቀት ላይ ስለነበርን በጣም ደንግጠን ነበር ያለን ሌላ የሞያሌ ነዋሪ ተኩሱ ምልልስ እንደነበረው ያስታውቅ ነበር ሲሉ ገልጸዋል። ተኩሱ ጋብ ሲል ከኢትዮጵያ በኩል አንድ ሰው መገደሉንና ና አንድ ሰው ታግቶ መወሰዱን ሰማን ሲሉ አክለዋል። በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬው አቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን ገልጸዋል። የገዳዮቹ ማንነት በተመለከተ ያልተጣራ ነው። ከኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል። የታጠቀ ይሁን የመንግስት አካል ስናጣራ የምንለይ ይሆናል ሲሉ ተናግረዋል። አቶ ታዬ ደንደአ ሶስት አዳዲስ ተደራራቢ የወንጀል ክሶች ተከፈተባቸው። ትላንት በዋለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት የቀድሞ ምክትል የሰላም ሰላም ሚኒስተር ታዬ ደንደአ ሶስት አዳዲስ ተደራራቢ ክሶች በአቃቢ ህግ እንደተከፈተባቸው ጠበቃቸው አበራ ንጉስ ተናግረዋል። አንደኛው መንግስትን በኃይል ለመጣል በሚደረግ ዝግጅት ላይ ጫካ ካሉ ኃይሎች ጋር ተመጋጋቢ የሆኑ ፕሮፓጋንዳ ፈጽመዋል፣ የፕሮፓጋንዳ ድጋፍ አድርገዋል የሚል ሲሆን ይህንን ድጋፍ ያደረጉት ደግሞ ሆርን ኮንቬንሽን በሚባል ዩቲዩብ ቻናል ላይ ቀርቦ በሰጡት በሶስት ተከታታይ ክፍሎች በተሰራጨው ዝግጅት ላይ ነው። ሁለተኛው ክስ ደግሞ በተመሳሳይ በተጠቀሰው ዩቲዩብ ቻናል ላይ መከላከያ ሰራዊት በተለይም ስለ ሰሜን እዝ ጥቃትና ተያያዥ ጉዳዮች በተመለከተ ጠቅላይ ሚኒስትሩ አሉኝ ብለው የተናገሩት በመከላከያ ላይ የተነዛ ሐሰተኛ መረጃ ነው በሚል ሲሆን ሶስተኛው ክስም በዚሁ ቻናል በሰጡት አስተያየት ላይ የተመሰረተ ነው ተብሏል። ታዬ ብልጽግና የአንድን ሰው ስልጣን ለማቆየት የተደራጀ ፓርቲ ነው፣ ፓርቲው በአመዛኙ የማፊያ ባህሪ ያለው መንግስት እንዲመሰረት አስተዋጽኦ ያደረገ እንጂ የህዝብን ፍላጎት ለማስፈጸም የተደራጀ ፓርቲ አይደለም በማለት በሀገሪቱ ህገ መንግስት መሰረት የተመረጠውን መንግስት ስም በማጉደፍ በሚልም ተከሰዋል። በእነዚህ ተደራራቢ ክሶች ላይ መቃወሚያ ላይ ለማቅረብ እና ውሳኔ ለመስጠት ለህዳር 23 ቀን 2018 ዓ.ም ቀጠሮ መሰጠቱም ተነግሯል። በመኖሪያ ቤት ማስታወቂያ የሰራው ባንክ አጭበርብሮናል ሲሉ ባለ አክሲዮኖች አስታወቁም። በውዝግብ የተሞላው የባንኩ ጠቅላላ ጉባኤ ቤት ለማግኘት አክሲዮን የገዙ በኪሳራ ተመለሱም። ከተመሰረተ አራት ዓመት ያስቆጠረው ጎ ቤቶች ባንክ በሳለፍነው ሳምንት ጠቅላላ ጉባኤውን በአዲስ አበባ ሚሊኒየም አዳራሽ አካሄዶ ነበር። ከተመሰረተ ጀምሮ አንድም ሳንቲም ለባለ አክሲዮኖች አከፋፍሎ የማያውቀው ባንኩ በዘንድሮም በጀት ዓመት በኢትዮጵያ የባንክ ኢንዱስትሪ ታይቶም ተሰምቶም የማይታወቅ ዝቅተኛ ትርፍ አስመዝግቧል። አጠቃላይ ትርፍ ክፍፍሉ ከ3 ፐርሰንት በታች ሆኗል። ይህም 100 ሺ ብር ከጎህ ቤቶች አክሲዮን የገዛ ባለ አክሲዮን ከአራት ዓመት ጥበቃ በኋላ ከሶስት ሺህ ብር ያነሰ ትርፍ ያገኛል ማለት ነው። ይህ አክሲዮን የተገዛበት ብር እንዲሁ በባንክ ቢቀመጥ ወለዱ ከፍተኛ ሊሆን እንደሚችል ማንም ያውቀዋል። በበጀት ዓመቱ ጎህ ቤቶች ባንክ 475.6 ሚሊዮን ብር ገቢ አግኝቻለሁ ቢልም ወጪ 467 ሚሊዮን ብር ነው ብሎ በሪፖርቱ ገልጿል። ከባለፈው ዓመት ጋር ሲነጻጸር የ23% የወጪ ብልጫ አለው ማለት ነው። ከወጪ ቀሪ የተረፈችውን 52 ሚሊዮን ብር ከ8000 በላይ ለሚሆኑ የባንኩ ባለ አክሲዮኖች ቅነጣጥቦ ሲያከፋፍል የሚደርሰው ብር ከእለት ወጪ የማያልፍ መሆኑን ይነገራል። ከቀናት በፊት በነበረው የጎህ ቤቶች ባንክ ጠቅላላ ጉባኤ ዓመታዊ ሪፖርት ከቀረበ በኋላ ባለ አክሲዮኖች ከፍተኛ ቅሬታና ወቀሳ በባንኩ የቦርድ ዳይሬክተሮችና አስተዳዳሪዎች ላይ አቅርበዋል። ባንኩ ከተመሰረተበት ጊዜ ጀምሮ እጅግ ዝቅተኛ የሆነ አፈጻጸምና ኪሳራ እያስተናገደ ቢሆንም በዳይሬክተሮች ቦርድ ሰብሳቢው በቀረበው ሪፖርት አመርቂ ውጤት እንዳስመዘገበ መገለጹ ባለ አክሲዮኖችን በእጅጉ አበሳጭቷል። የባንኩ የቦርድ ዳይሬክተር አቶ በላቸው ሁሪሳ ስለ ቃሉ ማስተባበያ ሰጠዋል። አማርኛ ሁለተኛ ቋንቋዬ ነውና አመርቂ ብዬ የጠቀስኩት ሌላ ነገር ለመግለጽ ነው ብለው ለማስተባበር ሞክረዋል። አቶ በላቸው የአዳራሹ ሰው እየሰማ የባንኩን አፈጻጸም አመርቂ ብለው መግለጻቸውን ሽምጥጥ አድርገው ቢክዱም በእለቱ በታደለው የባንኩ መጽሔት ላይ ባሰፈሩት መልእክት ይህንኑ ቃል ተጠቅመው የባንኩን አፈጻጸም የገለጹ በመሆናቸው ሌላ ትዝብት ውስጥ ወድቀዋል። በዚህና በሌሎች የባንኩ ስራዎች ከፍተኛ ውንብድና እየተሰራ ስለመሆኑ አመላካሽ መሆኑን ብዙዎች ገምጠዋል። ቤቶች ባንክ ሲቋቋም ሰዎች አክሲዮን እንዲገዙ በማስታወቂያ ሲነገር የነበረው የቤት ጉዳይም የውሸት እንደነበር በለቱ ታውቋል። እጅግ በርካታ ባለ አክሲዮን የቤቱ ጉዳይ ከምን ደረሰ? እኛ አክሲዮን የገዛ ነው። ባንኩ ከቤት ጋር የተያያዘ ስራ እንደሚሰራ እና የቤት ብድር እንደሚሰጥ ተነግሮን ነው። እባካችሁ ገንዘባችንን መልሱልን የሚል ጠንከር ያሉ አስተያየቶች ከተሰብሳቢ ተሰምቷል። ሆኖም ከመድረኩ የበርካቶች ጥያቄ ሳይመለስ ታልፏል። ጭራሽ በክፍፍል የደረሰችውን አነስተኛ ብር አክሲዮን አሳድጉበት በሚል የቀረበውን ምክር ሀሳብ ባለአክሲዮኖቹ አምረው ተቃውመዋል። ባንኩ በዚህ የቁልቁለት ጉዞ ለስራ አስፈጻሚው በየወሩ ከ400 ሺ ብር በላይ እየከፈለ መቀጠሉም ገረሜታን ፈጥሯል። ብሔራዊ ባንክ ነባር ባንኮችን በአምስት አዳዲስ ባንኮች በሰባት ዓመት ጊዜ ውስጥ ዝቅተኛ የካፒታል መጠናቸውን አምስት ቢሊዮን ብር እንዲያደርሱ መመሪያ ማሳለፉ ይታወቃል። ጎህ ቤቶች ባንክ የእስከ ዛሬ አጠቃላይ ሀብቱ ከ1.5 ቢሊዮን ብር ሊሻገር አልቻለም። በዚህም ምክንያት በቀጣይ ጊዜ በሌሎች ባንኮች መጠቅለሉ ከወዲሁ የተረጋገጠ ሆኗል። ቤቶች ባንክ ዙሪያ ተጨማሪ መረጃ መስጠትና ቅሬታ ማቅረብ የምትፈልጉ ባለ አክሲዮኖች ለአቦል ዜና የፕሮግራም አድራሻ በውስጥ ማሳወቅ የምትችሉ መሆኑን እንገልጻለን። የጌታቸው ረዳ ፓርቲ በፌዴራል መንግስት ማዘኑን ገለጸ። በአቶ ጌታቸው ረዳ የሚመራውና በቀድሞ የህወሓት አመራሮች የተመሰረተው ዴሞክራሲያዊ ስምረት ትግራይ ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫ የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶች በህገ መንግስቱ መሰረት እንዲፈቱ እድል የሰጠ መሆኑን አውስቶ ይሁን እንጂ በዚህ ያልተደሰቱ የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታል ብለዋል። ጨምሮም ተፈናቃዮች እንዳይመለሱ አካባቢውን ወረው የያዙና በፕሪቶሪያ ውል መሰረት ያለ አንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የኃይል ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው። ያለው ስምረት ፓርቲ ይህ ይስተካከላል በሚል ዝምታን መምረጡን አውስቷል። ነገር ግን የስምምነቱ ባለቤት የሆነ የፌዴራል መንግስት ይህንን ለማረም ምንም ጥረት ሲያደርግ አለመታየቱን የጠቀሰው ስምረት የፌዴራል መንግስት ለማረም ያደረገው ጥረት ባለማየታችን እጅጉን አዝናናል ብሏል። እንደ ምሳሌም ህዳር 10 ቀን 2018 የተከሰተውን አንስቷል። በእለቱ የነበረው ሁኔታ ስምረት ፓርቲ የገለጸው ቀድሞም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደት የሚያውቅና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል ብለዋል። የተከዘይዘብ አዳዲስ አሰልጣኞች በማይካድራ አድራ መመረቃቸውን ገለጸ። የወልቃይት ጠገደች ሰቲቱ መራ ዞን ኮሚኒኬሽን ባወጣው መግለጫ በአማራ ክልል ወልቃይት ጠገደች ሰቲቱ መራ ዞን በማይካድራ ከተማ አስተዳደር የተከዘዘብ ስልጠናቸውን አጠናቀው ትላንት ተመርቀዋል ብለዋል ኮሚኒኬሽኑ። በተያያዘ ከትላንት በስቲያ ደግሞ በጠገዴ ወረዳ የፖሊስና የሰላም አስከባሪ አባላት ለአስር ተከታታይ ቀናት የአቅም ማጎልበቻ ወታደራዊ ስልጠና ወስደው በማጠናቀቅ መመረቃቸውን አስታውቋል። ይህ በእንዲህ እንዳለ በትላንትና ዕለት ዶክተር ዳኛቸው አሰፋና ጋዜጠኛ ገነት አየለ ዳንሻ ከተማ የገቡ ሲሆን በዞኑ ከፍተኛ አመራሮችና በከተማው ነዋሪዎች ደማቅ አቀባበል እንደተደረገላቸው ኮሚኒኬሽኑ ባሰራጨው መረጃ ገልጿል። እንደ መረጃው የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊው ኮሎኔል ደመቀ ዘውዱ ለሁለቱ ግለሰቦች ማለትም ለዶክተር ዳኛቸው እና ለጋዜጠኛ ገነት ለዞኑ ህዝብ ነጻነት በእውነት አብረው የታገሉ በሚል ምስጋናቸውን አቅርበዋል። ዶክተር ዳኛቸው በበኩላቸው ታሪክና እውነትን ማንም ሊያጠፋውና ሊደብቁ አይችልም በማለት በዳንሻ ከተማ ቆይታቸው የተናገሩ ሲሆን በአካባቢው ህዝብ ለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ሊሰማሃል ወልቃይትን በግድ ትግራይ ማድረግ አይቻልም በማለት መናገሯንና ምስክርነት መስጠቷን ያውሱት ዶክተር ዳኛቸው የዞኑ አመራሮች ጥበብን በመከተል አመርቂ ውጤት እያስመዘገቡ መሆኑን ማስረዳታቸውን ኮሚኒኬሽኑ ዘግቧል። የኢትዮጵያና የጣሊያን ባህር ኃይሎች በጋራ ሊሰሩ ነው። የኢትዮጵያ የባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥና በጋራ ለመስራት የሚያስችላቸውን የሁለትዮሽ የጋራ ጋራ ውይይት አድርገዋል። በዚህ የሁለትዮሽ ውይይት የኢትዮጵያ የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት በመምጣታቸው ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልኡካን ቡድን መሪ በበኩላቸው አገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ አገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላትም ገልጸዋል። ልኡካን ቡድኑ ጃልሜዳ የሚገኘውን የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል ምክትል አዛዥ ኦፕሬሽናል ኮማንደር ጀማል ቱፊሳ ጋር ተፈራርመዋል። እስራኤል በፈጸመችው ጥቃት ከፍተኛ ባለሥልጣን መግደሏ ተገለጸም። እስራኤል በቤሩት በፈጸመችው የአየር ጥቃት አምስት ከፍተኛ የሐማስ ባለሥልጣናትን ገድላለች። ከእነዚህ ውስጥ የሂዝቦላ የጄኔራል ኢታማዦር ሹም እና ከፍተኛ አዛዦች አንዱ የነበሩት አይተም አሊ ታባታባይ ይገኙበታል ተብሏል። እስራኤልና ሐማስ በዶናልድ ትራምፕ አማካኝነት የተኩስ አቁም ስምነት ደርሰው በጋዛ አንጻራዊ ሰላም ቢኖርም